ሰላም ጣና ያስጥልን። የተከበራችሁ እና የተወደዳችሁ በአለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ የከበረ ሰላምታችን በእያላችሁበት የምድር ዳርቻው ልድረሳችሁ እያልን የጥቅምት የጥቅምት 23 ቀን 2018 ዓመተ ምሕረት የጣና ቴሌቪዥን የመሸት ዜናችንን ይዘንላችሁ ቀርበናል እስከ መጨረሻው አብራችሁን ቆዩ እያለን የዕለቱን ዜናዎች ርዕሶቹን አስቀድምን እናስደምጣችኋለን። ፋኖ የወረዳ ከተማ ተቆጣጥሯል። ወረዳ ከተማዋን ሲቆጣጠር በብልጽግናው ሰራዊት ላይ ኦራሉን ከጥቅም ውጭ በማድረግና ፖሊስ ጣቢያውን በመቆጣጠር ጭምር ነው። ወዲህ ደግሞ የአየር ወለድ ኮማንዶ ክፍለ ጦር ሰራዊትን እርምጃ በመውሰድ የብልጽግናውን ሰራዊት ከፌዴራል መንገዶች አርቆታል። ዜናችን በቀዳሚነት ያስደምጣቸዋል። አቶ ጌታቸው ረዳም እንደ ኬሪያ ኢብራሂም ሁሉ በተለያዩ ከተሞች ሲገኙ የተለያዩ አቋሞችን ማራ ዓመት ጀምረዋል። ሁመራ ላይ በሙቀት ይሁን በሞቀት የተናገሩትን አዲስ አበባ ሲገቡ ቀይረውታል። ባለማተቡ አቶ አሸተ ደምለው ግን ትናንትም፣ ዛሬም ነገም ቃላችን አንድ ነው፤ እሱም ወልቃይት ጠገዴ ትናንትም፣ ዛሬም ነገም አማራ ነው ብለዋል። በወልቃይት ጉዳይ የተሰናዳውን ልዩ መረጃ በዜናችን ተሰሙታላችሁ። የባዲን ብልጽግና ካድሬዎች ፓርቲያቸውን ክደው ወጥተዋል። ፋኖ በበኩሉ ሌሎቻችሁም ከመጣችሁ ልንቀበላችሁ ዝግጁ ነን ብለዋል። አገዛዙን ክደው የወጡ ካድሬዎችን በተመለከተ የተሰናዳውን ዝርዝር መረጃ በዜና ዜናችን እናቀርብላችኋለን። የአማራ ህዝብ የሉና ትግል በታላቅ ተጋድሎና በማህበረሰባዊ ውይይት ብቻ ሳይሆን በወታደራዊ ሥልጠናም ተጠናክሮ ቀጥሏል። የትግሉን ቀጣይነትና የድሉን አይቀሬነት አመላካች የሆነው የሠራዊት ሥልጠናና ምርቃትን አስመልክቶ ዜናችን በዝርዝር ያስደምጣችኋል። የብልጽግናው አገዛዝ በሃይማኖት መሪዎችና በአገልጋዮች ላይ የሚፈጽመውን ወንጀል ከኦሮሚያ ክልል ወደ አማራ ክልልን በማስፋፋት አንድ ካህነን መግደሉ በማኞች ተረጋገጠ። ቤተ ክርስቲያኗ ደፍራ ጉዳዩን ባታወግዘም የ መምህሩን መገደል ግን ገልጻለች። የመምህሩን ገዳይ የተናገሩት የአይነማኞች በበኩላቸው የስርዓቱ ወታደሮች ናቸው የገደሏቸው ብለዋል። ዜናችን በዝርዝር ያስደምጣችኋል። እነዚህንና ሌሎች መረጃዎችን አሰባስበን ያሰናዳ ነው የምሽቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። አምስት ቋንቋ ማወቅ የአምስት ሀገር ዜጋ አያደርግም። አቶ አሸተ ደምለው ከሳምንት በፊት ወደ ወልቃየት አቅንተው የነበሩት የብልጽግናው ሊቀመንበር የምስራቅ አፍሪካ አማካሪ ሚኒስተር አቶ ጌታቸው ረዳ ወደ አዲስ አበባ ከተመለሱ በኋላ አወዛጋቢ ቃለ መጠይቅ አድርገው ነበር። በቃለ ምልልሳቸው የወልቃየት አስተዳዳሪዎች ትግረኛ ተናጋሪ እንጂ አማራ አይደሉም ያሉት አቶ ጌታቸው የወልቃየት አስተዳደርም እንዲፈርስ ስምምነት ላይ መድረሳቸውንም በቃለ ምልልሳቸው አንስተዋል። አቶ ጌታቸው ረዳ ይህን ይበሉ እንጂ ወልቃይት ላይ ከወልቃይት ጠገዴ አመራሮች ጋር በነበር ቸው ቆይታ ወልቃይት የፍትህና የማንነት ጥያቄ መኖሩን ገልጸው እርሳቸው የነበሩበት ህዋትም አካባቢውን በውል የሚያውቁት አመራሮች ተሹመው እንደነበር ነው የነገሩን ሲሉ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው ተናግረዋል። ከጌታቸው ረዳ የትግረኛ ቃለ ምልልስ በኋላ ከአንዳፍታ ሚዲያ ጋር ልዩ ቆይታ ያደረጉት በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በበኩላቸው አቶ ጌታቸው ረዳ ወልቃይትን በተመለከተ አዲስ አበባ ከተመለሱ በኋላ በትግረኛ የሰጡት ቃለ ሁመራ ላይ ከተነጋገር ነው ተቃራኒ ነው ሲሉ ተናግረዋል። አቶ አሸተ በቃለ ምልልሳቸው የወልቃይጠገዴ ህዝብ የእውነትና የፍትህ የፈተ ጥያቄ ነው የነበረው ይህን ጥያቄ ዘንድ ከግፈኛው የህዋት መዋቅር ነፃ እንዲወጣ እልፍ አላፍ ግፍና በደል ሲደርስበት እንደነበር ታውቆ ህዝባችንን ላስጨራሽ ትግል ታግሏል። በዚህም መላው የአማራ ህዝብና ፍትህ ወዳድ ኢትዮጵያውያን ከጎናችን ነበሩ ሲሉ ገልጸዋል። ከትግል በኋላ የወልቃይጠገዴ ህዝብ ነፃነቱ ነጻነቱ እንደተጎናጸፈ የገለጹት አቶ አሸተ የወልቃይጠገዴ ሰቲት ሁመራ ዞንን በጀት በተመለከተ ከዚህ በፊት ከኮሎኔል ደመቀ ጋር ወደ አዲስ አበባ ቀንተን የወልቃይት ጠገዴ ህዝብ በጀት መከልከሉ አግባብነት የሌለው መሆኑን አስገንዝበናል። በቅርቡ በተደረገው የፓርላማ ስብሰባም በሕግ ምክንያት በሚል ወልቃይት ጠገዴ ላይ በጀት ባለመመደቡ የወልቃይት ህዝብ እንደተበደለ ጠቅላይ ሚኒስተሩ ምስክርነት ሰጥተውበታል ብለዋል። በጀት አለመመደቡ እንደተወገዘ የገለጹት አቶ አሸተ ለቀጣይ ግን በጀት እንዲመደብ ስምምነት ላይ መደረሱንም በዚሁ ቃለ ምልልሳቸው ተናግረዋል። የህዝብ አገልግሎት ሰጪ ተቋማትን ያለ በጀት ለአምስት ዓመታት ማስተዳደር ከባድ እንደነበረ የገለ አቶ አሸተ በውይይታቸው በጀት መመደብ ብቻ ሳይሆን በጀቱ በትግራይ ክልል በኩል የመምጣቱ ጉዳይም ማክተም አለበት በሚል ስምምነት ላይ መድረሳቸውንም አንስተዋል። ላለፉት አምስት ዓመታት የወልቃይት ህዝብ ነጻነቱን በጀት አድርጎ ራሱን በራሱ ሲያስተዳድር ቆይቷል ያሉት አቶ አሸተ እኛም ህዝባችንን በጀት አድርገን ፕሮጀክቶችንም ሰርተን ለህዝብ አገልግሎት ክፍት አድርገናል ብለዋል። የወልቃይት ጠገዴ ሰቲቱ መራ ዞን አስተዳደር እንዲፈርስ ተስማምተናል ለሚለው ለአቶ ጌታቸው ረዳ ቃለ ምልልስ እያቄ የቀረበላቸው አቶ አሸተ ደምለው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 የወልቃይት ተገዴ ህዝብ ራሱን ጠንቅቆ የሚያውቅ መነሻውንም መዳረሻውንም የለየ የትግሉን አውድ ያወቀ ነውና ሆን ተብሎ ያልተወሰነ ውሳኔ እንደተወሰነ አድርጎ ማደናገሪያ ያልተባለ እንደተባለ እያደረጉ በማቅረብ ከእንደዚህ አይነት ድርጊቶች መቆጠብም አስፈላጊ ተገቢም ነው። ህዝባችን ግን እንዲያውቀው የምፈልገው የተግባባንባቸው የደረስንባቸው ድምዳሜዎች በባለፉት ተከታታይ መድረኮቻችን በግልጽ ገልጸን እስከታችኛው ህዝባችንና ህዝባችን አመዋቅራችን ግንዛቤ የሰጠናችሁ ከሱ የተለየ አቋም የለን። እነሱ ናቸው የተግባባንባቸው። ስለዚህ አስተዳደሩ ተጠናክሮ የሚቀጥል ነው እንጂ የሚፈርስ አስተዳደር ተደርጎ የቀረበው ተገቢና ትክክል አይደለም የሚል ሀሳብ ነው ያለኝ። ስለዚህ አስተዳደሩ እንዲፈርስ አልተስማማንም። አቶ አሸተ አክለውን በአንዳንድ አካላት እየተሰነዘረ ያለው ሀሳብ የአገር ውስጥ ቅኝ አገዛዝን ለመመለስ የታሰበ ነው። ይህ አካሄድ መቼም አይሳካም። ወልቃይት ላይ ተጠናክሮ የሚቀጥል እንጂ የሚፈርስ አስተዳደር የለም ሊኖርም አይችልም በማለት በአጽኖት ገልጸዋል። ከሰሞኑ የተሰነዘሩ መሰረተ ቢስ ሀሳቦችን በበጀት የተበደለውን የወልቃይት ህዝብ አስተዳደሩ ለመነጠል ታልሞ የሚነዛ የአሰት ፕሮፓጋንዳ ነው ሲሉ የተናገሩት አቶ አሸተ ህዝባችንም አቋማችንን እንደማይለወጥ አውቆ ዛሬም እንደ ትናንቱ ዋሽተው ህዝብ ከሚያደናግሩ አካላት እንዲጠነቀቁ በማለት አሳስበዋል የወልቃይት ጠገዴ ህዝብ መነሻውንና መዳረሻውን የለየና ራሱን ጠንቅቆ የሚያውቅ ነው ያሉት በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ርካሽ ተወዳጅነት ለማግኘት በለመዱት የውሸት ፕሮፓጋንዳ ለሚጓዙ አካላትን ጆሮ አይሰጣቸውም ብለዋል አቶ አሸተ ከአንድ አፍታ ሚዲያ ጋር በነበራቸው ቃለ ምልልስ አክለውም ከዚህ በፊት ያደረግናቸው ተከታታይ መድረኮች ለህዝባችን በግልጽ የተነገሩና የታወቁ ናቸው ይህ አቋማችን መቼውንም አይቀየርም አምስት የሚናገር ሰው የአምስት ሀገር ዜጋ ሊሆን አይችልም። በአማራ ክልል የወልቃይ ጠገዴ ሰቲት ሁመራ ዞን ህዝብም ትግረኛ መናገሩ የትግራይ ብሔር ተወላጅ ያደርገውም፣ ትግረኛ ተናጋሪ አማራ ነው እንጂ ወልቃይ ጠገዴ ትናንትም በጌምድር አማራ ነው፣ ዛሬም ሆነ ወደፊትም በጌምድር አማራ ሆኖ ይኖራል ሲሉ ተደምጠዋል። ባለፈው እንዳልኩት የወልቃይ ጠገዴ ህዝብ ትግርኛ ይናገራል። ትግርኛ መናገሩ ትግሬ አያሰኘውም። የኤርትራ ህዝብም ትግርኛ ይናገራል። ትግርኛ መናገሩ ትግራዊ አያደረገው። ሱዳን አረብኛም ይናገራል። የግብፅ ወይም የሌላው አረብ ሀገር አያደረገውም። ዶ አፍሪካም እንግሊዝኛም ትናገራለች ግን እንግሊዝ አይደለች። የኡልቃ የጠገደ ህዝብ አማርኛ አረብኛም ይናገራል። አረብኛ መናገርጉ ሱዳናዊ ወይም ሌላ አረብ ሀገር አባላይ ያደርገው። የኡልቃ የጠገደ ህዝብ አማርኛ ይናገራል። ቋንቋው አማርኛ ነው። ስነ ልቦናው ጣፈንታውም፣ ትስስሩም፣ ባህሉም፣ ስነ ልቦናውም ፍጹም የጎንደር አማራ ህዝብ ነው። ይሄ በታሪክም ማየት ይቻላል፣ በስነ ልቦናውም ማየት ይቻላል። በሀያ ሰባት ዓመት ወያኔ ሲያስተዳድረው ምንም ሳይቀይረው የቀረ ስነ ልቦናው ነው። ቋንቋ መግባቢያ ነው። አምስት ቋንቋ ከቻልክ አምስት ሀገር ታውቃለህ ማለት ነው። ፈረንሰኛ ብችል ፈረንሳይን ሂደህ ለመግባባት ቻይንኛ ብትችል ቻይና ሂደህ ለመነጋገር ቋንቋ መግባቢያ ነው እንጂ ማንነትን መወሰኝ አይደለም። ስለሆነም ስነ ልቡ ነው የወልቃ የጠገዴ ህዝብ የጎንደር አማራ ህዝብ መሆኑን በግልጽ ያውቁታል። አውቆ የተኛ ሰው ብቀሰቅሱት አይሰማም ነው የሚባለው አይደል? እንደዛ ካልሆነ በስተቀር እንጂ የወልቃየት ጠገደ ህዝብ ብዙ መደለያዎችን አቅርበውለት ነበር። ሽሬ ቦታ አንስት፣ አክሱም ቦታ አንስት፣ መቀሌ ቦታ አንስት በባዶ እና ናገም ባሉት ግን እየሄደ አልገነባም። እየመጣ የገነባው ግን ከታሪኩ ከስነ ልቦናው ትስስር ከሆነው ከጎንደር ነው። ስለሆነም ገንዘብ እቃ እንጂ ስነ ልቦና አይገዛም። ስለዚህ ይሄን መሰረት አድርገው ስለሚያውቁት ይሄን አድበስብሶ ለመሄድ የሚደረጉ ህዝብን ለማደናገር የሚደረግ ነው። የወልቃየት ጠገደ ህዝብ ትግራይ አይደለም።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 ተደርጓል። ይሄም አይሳካም፣ የሚጠናከር ነው የሚሆኑ አስተዳደሩ። ስለዚህ ከዚህ በኋላ በሀገር ውስጥ ቅኝ አገዛዝ የሚገባበት አንዳችም እድል የለም። ህዝቡ አውቆ ተገንዝቦ ማንነቱንም የተረዳ ነው። ሌላ ማንነት ሊጫንበት አያስፈልገኝም ብሎ ገና ከጥንቱ ገና ከጥንቱ ጀምሮ ቲፒኤልኤፍ ተከዜን ከመሻገሩ በፊት ማኒፌስቶውንም ተግባራቱንም ቀድሞ የተረዱ የወልቃይት ጠገዴ አርበኞች ቀድሞ ታግለውታል። አሁን ድረስ ዋጋ እያስከፈለን ያለው መዘዘኛው የደደቢት ቃል ኪዳን ነው። ይሄ ቀድሞ የተረዱ ታግለውታል። ለምንድን ነው የታገሉት? የወልቃይት ጠገዴ ህዝብ ትግሬ አይደለሁም እኔ አማራ ነኝ ብሎ ነው ለአለፉት ሶስት አስርተ አመታት ዋጋ ሲከፍሉበት የቆዩት እና ከዚህ ተነስቶ ብዙ ሊሉ ይችላሉ ማለቱ ሳይሆን የሚደንቀን ትክክለኛነቱን አለማወቁ ነው። ትክክለኛነቱ የህዝቡ ደግሞ ባህሉ፣ ወጉን፣ ስነልቦናውን ጠንቅቆ የሚያውቅ የሚረዳ ህዝብ ነው ያለን። ፋኖ ዋና ከተማዋን ሲቆጣጠር የብልጽግናው ኮማንዶ ጦር ደግሞ በደፈጣ ተመቷል። በጎጃም ቀጠና ፋኖ ታላቅ ድል የተቀዳጀበትን ውጊያ በማድረግ የወረዳውን ዋና ከተማ ተቆጣጥሯል። የብልጽግናውን ሰራዊትም ከፍተኛ ቆሳዊ ኪሳር አድርሶበታል። በሸዋ በኩል ደግሞ የብልጽግናውን ኮማንዶ ሰራዊት ከባድ መታ አድርሶበታል። በጎጃም ጠቅላይ ግዛት የአማራ ፋኖ ብሔራዊ ኃይል አፋባ አፄ ቴዎድሮስ ዝ ታላቅ ድል ተቀዳጅቷል። የተጋድሎ መረጃ አስመልክቶ የአፋባ ማዕከላዊ ኮማንድ አባል የአፄ ቴዎድሮስ ዝ ፖለቲካ ዘርፍ ኃላፊ አርበኛ 1 ስማራ በሰጠው አስተያየት በዙ የ ሁለት መቶ ስድስተኛ ኮረ አካል የሆኑት ስናን አባጅሜና ንጉሥ ተክለ ሃይማኖት ብርጌዶች በጋራ ባደረጉት ተጋድሎ ምስራቅ ጎጃም ዞን ረቡዕ ገበያ የሰፈረውን ጠላት ከባድ ምት መጥተውታል። አንድ የጠላት ተሽከርካሪ ወድሟል። መሣሪያና ተተኳሽ በእጃችን ገብቷል ብሏል። ከዚህ የምስራቅ ጎጃም ዞን ተጋድሎ በተጨማሪም በጃዊ ወረዳ ዋና ከተማዋን ፋኖ ተቆጣጥሯል። የአፋባ ጼ ቴዎድሮስ እዛ አንድ መቶ አምስተኛ ኮር አካል የሆነው ጃዊ መተከል አራተኛ ክፍለ ጦር በዛሬ ሁለት ትልቅ ድል የተቀዳጀበት ሰውነትን ተጋድሎ በማድረግ በብልጽግናው ሰራዊት ላይ ከፍተኛ ሰዋዊና ቆሳዊ ኬሳራ ማድረስ ችሏል። የዕለቱን ተጋድሎ አስመልክቶ የአራተኛ ጃዊ መተከል ክፍለ ጦር ቃል አቀባይ ክፍል ተጋድሎን ሲያብራራ ጃዊ መተከል አራተኛ ክፍለ ጦር የወረዳውን ዋና ከተማ በመቆጣጠር አንድ የብልጽግናውን ፔንፔ ከጥቅም ውጭ በማድረግ ጭምር መቆጣጠሩን አስታውቋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ጃዊ መተከል አራተኛ ክፍለ ጦር የጃዊ ወረዳው ዋና ከተማ ፈንድቃን በሁለት ወራት ውስጥ ለአራተኛ ጊዜ ነው የተቆጣጠራት። ዛሬ ሌሊት አራተኛ ክፍለ ጦር ፈንድቃ ከተማን ሙሉ በሙሉ ሲቆጣጠር በርካታ የብልጽግና ጥምር ጦር አባላትንና የፖሊስ አባላትንም እርምጃ ወስዶባቸዋል። ፖሊስ ጣቢያውንም በመስበር የስርዓቱን ዋና መርኮዝ የሆኑ ተቋማትን መቆጣጠር ችሏል። ከዚህ በተጨማሪም በትናንትና ዕለት በዚሁ ቀጠና በተሌ ቀበሌ ላይ ሰፍሮ የነበረውን በርካታ የብልጽግና መከላከያ ሰራዊት አባላትን ሞትና ቁስለኛ ማድረግ የቻለው የአራተኛ ጃዊ መተከል ክፍለ ጦር አንድ ኦራል መኪና በድጋሚ ከጥቅም ውጭ ማድረጉንም ቃል አቀባይ ክፍሉ ጨምሮ ገልጿል። ይህ ዜና አስቀጠና ቀረበት ሰዓት ድረስ ውጊያው እንደቀጠለ መሆኑን የደረሰን መረጃ ያመላክታል። አንድ ታንክ በአርፒጂ መመታቱን የክፍለ ጦሩ ቃል አቀባይ ክፍል አስታውቋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባሉ አርበኛ አስረ ስማረ በበኩሉ የአፋባቲ ወሮስዝ 105ኛ ኮር አካል የሆነው ጃዊ መተከል ክፍለ ጦር የጃዊ ወረዳ ዋና ከተማ የሆነችውን ፈንድቃ ከተማን በተቆጣጠረበት አውደ ውጊያ የጠላትን ፒቲአር ፒኤምፒ ማለትም ብረት ለበስ ተሽከርካሪ ከጥቅም ውጭ በማድረግና መሳሪያ ከተተኳሽ ጋራ በመማረክ ወደ ተለያዩ የጃዊ ከተሞች የተሰማራውን የጠላት ሰራዊት በየገባበት ለማስቀረት እየተረባረበ ይገኛል ብሏል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነኝ ኮራባል የሆነው በረራ ክፍለ ጦር በብልጽግናው አየር ወለድ ኮማንዶ ክፍለ ጦር ላይ ድል ተቀዳጅተዋል። የበረራ ክፍለ ጦር ቃኞች በወሰዱት የደፈጣ ጥቃት ከሀያ በላይ የብልጽግናው አየር ወለድ ኮማንዶ ሰራዊት እርምጃ ሳይወሰደበት እንዳልቀረ የደረሰን መረጃ ያመላክታል። በሸዋ ጠቅላይ ግዛት በይፋት አውራጃ የብልጽግናው አገዛዝ አየር ወለድ ኮማንዶ ጦር በአፋድ ሸዋ ጠቅላይ ግዛትስ የማመድ ቢሆነ ኮር የብረራ ክፍለ ጦር ቃኛዎች መመታቱን የገለጸው የማመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል ከፍተኛ ሰዋዊና ቆሳዊ ኪሳራ ማድረሱን አስታውቋል። በሸዋ ጠቅላይ ግዛት ከአዲስ አበባ ወደ ደሴና ወልዲያ በሚወስደው አገር አቋራጭ አውራ መንገድ ከጣርማበር እስከ ሸዋሮቢት ከጣርማ ከጣርማበር እስከ ደብረብርሃን ዙሪያ ባሉ ገዢ ቦታዎች የሚገኘው የአገዛዙ ኮማንዶ ጦር በሸዋ ጠቅላይ ግዛትስ ጀግኖች ተደጋጋሚ ምት እየደረሰበት መሆኑን የኮሩ ሚዲያና ኮሚኒኬሽን ክፍል አስታውቋል። የባዲን ባለስልጣናት ለቀቁ በአማራ ክልል ማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ የባዲን ብልጽግና ካድሬ ሆኖ በተለያየ ኃላፊነት ደረጃ ተቀምጠው ህዝብን ሲበድሉ የነበሩ ሶስት ካድሬዎች ፓርቲያቸውን ክደው መውጣታቸውን አስታውቀዋል ከዚህ በላይ ህዝባችንን አንበድልም አንጨፈጭፍም አናዘርፍም ብለው የገለጹትና ፓርቲያቸውን ክደው የወጡ ሶስቱ የባዲን ብልጽግና ካድሬዎች አቶ ጌታሁን አማረ የጎንደር ዙሪያ ወረዳ ገቢዎች ጽህፈት ቤት ኃላፊ አቶ ምትኩ ተስፋ ገጠር መንገድና ትራንስፖርት ጽህፈት ቤት ኃላፊ እና አቶ ፍቃድ በየው የሥራና ስልጠና ጽህፈት ቤት ኃላፊ መሆናቸውን የደረሰን መረጃ ያመለክታል። የአገዛዙን ገመን አጋልጠው የጠፉት ሶስቱ ካድሬዎች መጥፋታቸውን ተከትሎ ድንጋጤ ውስጥ የገባው የባዲን ብልጽግና ስርዓት አዳዲስ ካድሬዎችንና ካለፉት በበለጠ መልኩ ለኦህዲድ አገዛዝ ታማኝ አገልጋይ የሆኑ ግለሰቦችን ለመመደብ አሰሳ ላይ መሆኑ ተሰምቷል። ከአዳዲስ ተሿሚዎች ፍለጋ በተጓዳኝ ቀሪዎቹንም ማመን ባለመቻሉ ልዩ ክትትልና ጥበቃ እያደረገ መሆኑን የተናገሩት የጣና ቴሌቪዥን ምንጮች በአጠቃላይ በወረዳ ደረጃ ያለው የባዲን መዋቅር እየፈረሰ በመሆኑ ከፍተኛ ስጋት እንደገባው ታውቋል። ከካድሬዎቹ መኮብለል በተጨማሪም በቀጠናው የሚንቀሳቀሰውን የብልጽግናውን መከላከያና የክልሉን ሚልሻ መዋቅርም ማመን ያቆመው የባዲ መዋቅር ከባድ ጭንቀት ላይ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። በዚሁ ማዕከላዊ ጎንደር ዞን የሚንቀሳቀሱት ሁለቱ የጎንደር ፋኖ እዞች በተናጠልና በቅንጅት የሚያደርጉት ዘመቻ በብልጽግናው መዋቅር ላይ የፈጠረው ጫና ከፍተኛ መሆኑ ይታወቃል። ለወራት ጽንፈኛው እርስ በርሱ እየተዋጋ በነበረበት ወቅት ተዘናግተን ብዙ መስራት ያለብንን ሥራ ባለመሥራታችን አሁን ተደራጅቶና ተስማምቶ መጣ። ከዚህ በኋላማ በመዋቅራችንም ሰርጎ እየገባ እንደቀደመው አመራሮችን ኢላማ ያደረገ ጥቃት ይፈጽማል ሲሉ የወረዳው ዋና አስተዳዳሪ መናገራቸውን ምንጮቻችን ተናግረዋል። የባዲን ካድሬዎችን መጥፋት አስመልክቶ የአፋ ባድ እጃዝማች በላይ ዘለቀዝ በይሰው ከአስራ አምስተኛ ኮር ጎንደር የበጋሻው ክፍለ ጦር ባስተላለፈው መልእክት ክፍለ ጦራችን በሚንቀሳቀስባቸው ቀጠናዎች ስልጣን ለቀው ከህዝባቸው ጎን ለሚሰለፉ አመራሮችና ባለሙያዎች ከፍ ያለ ምስጋና በማቅረብ ለደህንነታቸውም ከለላና ጥበቃ የሚያደርግ ሲሆን ሌሎች በስልጣን ላይ ያሉ የብልጽ ብልጽግና አመራር ውስጥ ከብልጽግና አሽከርና ሎሌነት ወጥተው ታሪካዊ የአማራን ህዝብ የሉና ትግል እንዲቀላቀሉ ጥሪ እናቀርባለን ብሏል። ከወር በፊት በዚሁ ጎንደር ዙሪያ ወረዳ አፋር ጎንደር ጠቅላይ ግዛት ዝና አፋ ባደጃዝማች በላይ ዘለቀዝ በተናጠልና በቅንጅት ባደረጉት ውጊያ የማክሰኝት ወረዳ ካድሬዎችና የፖሊስ አባላት ሙሉ በሙሉ ወረዳውን ለቀው መጥፋታቸው ይታወሳል። በተመሳሳይ የአማራ ፋኖ ወዝባው ድርጅት ሸዋ ጠቅላይ ግዛት እዝ አጼ ዓምደ ጽዮን ኮር በቅርቡ ሸዋሮቢት ላይ የባዲኑን ዋና የመረጃና ደህንነት ኃላፊ እርምጃ ከወሰደበት በኋላ በርካታ የባዲን ካድሬዎች ከምድብ ቀጠናቸው ጠፍተው ወደ ከተማ መግባታቸው ይታወቃል። በሁሉም የክልሉ ቀጠናዎች የሚገኘው የባዲን ካድሬና የጸጥታ መዋቅር በተደጋጋሚ እየጠፋ ፋኖን እየተቀላቀለ ሲሆን በትናንትናው እለትም የብልጽግናው ፌዴራል ፖሊስ አባላት ፋኖን መቀላቀላቸውን መዘገባችን አይዘነጋም። ይህን ተከታታይ የባዲን ብልጽግና ካድሬዎችና የጸጥታ መዋቅሩ መኮብለልን የተመለከቱ ወታደራዊ ተንታኞች ሲናገሩ ፋኖ አንድ ወጥ የጋራ መዋቅር ቢኖረው ኑሮ እስካሁን ድረስ የክልሉ መንግሥት መዋቅር ሙሉ በሙሉ ፈርሶ ነበር። አሁንም ቢሆን የፋኖ መሪዎች የግል ፍላጎታቸውንና ኢጓቸውን በመተው ለአማራ ሕዝብ በሚጠቅም መልኩ ድርጅታዊ መዋቅር መፍጠር ይኖርባቸዋል። ድርጅታዊ መዋቅር መፍጠር ከቻሉ ብዙ መታገል ሳያስፈልጋቸው ስርዓቱን ማፍረስ የሚችሉበት አቅም ይኖራቸዋል ሲሉ መልእክታቸውን አድርሰዋል። የአማራ ፋኖ ዛሬም በርካታ ሰራዊት አሰልጥኖ አስመረቀም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና አፄ ምኒልክ እዝ ለውራት ያሰለጠናቸውን የፋኖ ሰራዊት በዛሬ እለት አስመርቋል። በአማራ ሕዝብ ላይ የተቃጣውን የዘር ማጥፋት ጦርነት ለመመከት እየተዋደቀ ያለው ፋኖ ራሱን በትጥቅና በሰው ኃይል እያጠናክረ ይገኛል። በዛሬው እለት አፋ ባ ምስራቅ አማራ ቀጠና አፄ ምኒልክ እዝ የደጋው መብረቅ ኮር በርካታ ሰራዊት ማስመረቁን የዙ የሚዲያና ኮሚኒኬሽን ክፍል አስታውቋል። በኮሩ የቀኝ አዝማች ተበጀ ወርቆ ክፍለ ጦር ለውራት ያሰለጠናቸውን በርካታ የፋኖ ሰራዊት በዛሬው ዕለት በደማቅ ሁኔታ ማስመረቁን የገለጸው የሚዲያ ክፍሉ በምረቃ ስነ ስርዓቱ የአፋባ ምስራቅ አማራ ቀጠና የዛ አመራሮችና የደጋው መብረቅ ኮር ከፍተኛ ከፍተኛ አመራሮች ተገኝተዋል ተብሏል። ተመራቂዎቹ ለበርካታ ወራት በአስቸጋሪ ሁኔታ ውስጥ ሆነው የወሰዱትን የአካል ብቃትና ወታደራዊ ልምድም በትርኢት አሳይተዋል። እዚህ በተጨማሪም ተመራቂዎቹ የፋኖ ከፍተኛ አመራሮች በተገኙበት ለወደፊት በትግል ውስጥ የሚኖራቸውን ኃላፊነት በታማኝነት ለመወጣት ቃለ መሃላ መፈጸማቸውን ነው የተገለጸው። በምረቃ ስነ ጥቃቱ ለዙ የሚዲያና ኮሚኒኬሽን ክፍል አስተያየታቸውን የሰጡ ተማራቂዎች እንዳሉት በአማራ ህዝብ ላይ የተጋረጠውን የሉና አደጋ ለመቀልበስ በስልጠናው ያገኙትን ወታደራዊ ልምድ ተጠቅመው በድል ለመወጣት ቁርጠኛ መሆናቸውን አሳውቀዋል። አዲስ ምልምል የፋኖ አባላትን አሰልጥኖ ለመረቃ ያበቃው የቀድሞ የአማራ ልዩ ኃይል አሰልጣኝ የነበረውና የብልጽግናው መንግስት በአማራ ልዩ ኃይል ላይ የፈጸመውን ክህደት ተከትሎ ወደ አማራ ፋኖ የተቀላቀለው ምትኩ አረጋ ሙያዊ ስነ ምግባርን ተላብሶ አሰልጣኞቹን ለመረቃ በማብቃቱ በፋኖ መሪዎቹ ምስጋና ተችሎታል። የፋኖ መሪዎቹ በምረቃ ስነ ስርዓቱ ላይ ባስተላለፉት መልእክት የአማራ ህዝብ የተጋረጠበትን የሉን አደጋ መወጣት የምንችለው አንድ ላይ ተሰባስበን ስንቆም ነው ያሉ ሲሆን የሰለጠነና የታጠቀ ሰራዊት መገንባት መቻላችን ደግሞ የትግላችን ከፍታ ማሳያ ነው ብለዋል። እኛ የወጣነው የአማራን ህዝብ ከሞት ለመታደግና በማንነቱ እየተፈናቀለ ያለውን ህዝባችን ለማዳን ነው ያሉት መሪዎቹ፣ ፋኖ ከራስ በላይ ለህዝብ ቅድሚያ በመስጠት በአማራ ህዝብ ላይ የተደቀነውን የዘር ማጥፋት አደጋ በጋራ ልንመከተው ይገባል ብለዋል። የፋኖ አደረጃጀት እየዘመነ በመጣበት በዚህ ወቅት አዲስ የሰራዊት ግንባታ ከማድረግ ጎን ለጎን ፋኖ በተቆጣጠራቸው አካባቢዎች የሲቪልና ወታደራዊ አደረጃጀቶች በተገቢው ሁኔታ እየተሰሩ መሆናቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና አስታውቋል። መምህሩን የገደላቸው ብልጽግና ነው። የደብረታቦር ደብረ ልዑላን መድኃኔዓለም ቤተ ክርስቲያን የአራቱ ምስክር ጉባኤ ቤት ደቀ መዝሙርና መምህር የነበሩትን መምህር ዮሐንስን የገደላቸው የስርዓት ወታደር መሆኑ ተረጋገጠ። በአማራ ሕዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት ለሰራዊቱ ከሰጠው ትዕዛዝ መካከል የአብነት ትምህርት ቤት ተማሪዎችንና የቤተ ክርስቲያን አገልጋዮች ላይ ጥቃት ማድረስ ነው። በዚሁ ትዕዛዝ መሠረትም በክልሉ ከሚገኙ የአብነት ትምህርት ቤት ተማሪዎች መካከል በመቶዎች የሚቆጠሩ መገደላቸው በተከታታይ መዘገባችን ይታወሳል። በትናንትና ሁለት ደግሞ በጎንደር ጠቅላይ ግዛት ደብረ ታቦር ከተማ የሚገኘውን ታላቁን ደብረ ሉላን መድኃኔዓለም ቤተ ክርስቲያን ደብር አገልጋይ የሆኑትን መምህር ዮሐንስን ክምር ድንጋይ አካባቢ መግደሉን የአይንማኞች ተናግረዋል። የአራቱ የመሰክር ጉባኤ ቤት ደቀ መዝሙርና መምህር የነበሩት መምህር ዮሐንስ ከተገደሉ በኋላ የሞታቸው ዜና ሲገለጽ ገዳያቸው በቤተ ክርስቲያኗ በኩል አለመገለጹ ቅሬታ አስነስቷል። የመምህሩን በስርዓቱ ሰራዊት መገደልን እውነታውን በይፋ ለመግለጽ ቤተ ክርስቲያኗ ባለመድፈር በ በድንገት ሞተው ተገኙ የሚል መረጃ መስጠቷ ነው በርካቶችን ያስቆጣው። ከልጅነታቸው ጀምሮ በአገዛዙ ሰራዊት በግፍ እስከተገደሉበት እለት ድረስ ቤተክርስቲያንን ያገለገሉት መምህር ዮሐንስ ቅዱሳት መጻሕፍትን በመማር በማስተማርና በመመራመር የኖሩ መምህርም ደቀ መዝሙርም እንደነበሩ የታሪክ ማህደራቸው ያሳያል። ኦህዴድ ብልጽግና በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ተከትሎ የሃይማኖት መሪዎች፣ አገልጋዮችና ምዕመናን ስርዓቱ ስምሪት በሰጣቸው ታጣቂ ቡድኖች በተከታታይ ሲገደሉ መቆየታቸው ይታወቃል። በቅርቡ ባሮሴ ዞን የተለያዩ ደብራት አገልጋዮችና ምዕመናን በተከታታይ መገደላቸውን አስመልክቶ በርካቶችን አስቆጥቷል። ሆኖም የተገደሉትን ንጹሃን በተመለከተ የዞን ዋና ሪ በሰጡት ማብራሪያ የተገደለ ኦርቶዶክስ የለም ማለታቸው አይዘነጋም። የብልጽግና አገዛዝ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች አገልጋዮችና መሪዎች ላይ የሚፈጽመው ግድያ የሰሞኑ ክስተት የመጀመሪው አይደለም፣ የመጨረሻውም ሊሆን አይችልም። መፍትሄው የስርዓቱን እድሜ ማሳጠር ብቻ ነው ሲል አፋባ በትናንት መግለጫው ማሳሰቢያ ሰጥቷል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን፣ የምሽቱ ጣና ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።